ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ሦስት ሶስት አዳዲስ እና ትኩስ ወሳኝ መረጃዎችን ወደ እናንተ የማደርስ ነው የሚሆነው። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። መንግሥት የብዙ ሰዎችን የባንክ አካውንት ማንገዱን ይፋ አድርጓል። ጉዳዩ ምንድነው የሚለውን በዝርዝር ይዘነዋል። ወደ ሀገር ውስጥ በሚገቡ እቃዎች ላይ አዲስ መመሪያ ከጉምሩክ ኮሚሽን በኩል ወጥቷል። ሙሉ መረጃውን እናደርሳለን። በበርካታ ጊዜያት ጥያቄ ሲያስነሳ የነበረው በወረዳ የሚሰጠውን የቀበሌ መታወቂያ የመስጠት ሂደት በተመለከተ አዲስ መግለጫ ወጥቷል። ሙሉ መረጃና ሙሉ ዝርዝሩን እናደርሳለን። ቪዲዮን ላይክ እያደረጋቸው አብራቸውን ቆየው። በቅድሚያም በትግራይ ክልል በ አምሳ ሁለት የግል ኮሌጆች ላይ ስረዛና የእግዳ ቅጣት ተጣለ። 43 ኮሌጆች ሙሉ በሙሉ እንዲሰረዙ ሲወሰን ዘጠኝ ኮሌጆች የተጠየቁት እስከሚሟሉ የእግዳ ቅጣት ተላልፎባቸዋል። የትግራይ የቴክኒክ የሙያና የሥራ ፈጠራ ቢሮ በግል ኮሌጆችና የስረዛና የእግድ ቅጣት መጣሉን ይህም ባለፉት ሁለት ዓመታት በትምህርት ባለሙያዎች የተደረገ ጥናት መሰረት አድርጎ መሆኑን ገልጿል። ከመንግስት ፍቃድ የተሰጣቸው ኮሌጆቹ በትግራይ ክልል በኋላ የሚገኙበት ሁኔታ ለማወቅ ተከታታይ ጥናትና ድጋፍ ማድረጉን አሳውቋል። የስረዛ ቅጣት የተሰጣቸው 46 ኮሌጆች የተማሪዎቹ መረጃ በተገቢው መንገድ እንዲሰጣቸውም አሳስበዋል። ስረዛና ገዳው በማህበራዊ የትስስር ገጽ በተሰራጨ ደብዳቤ መሰማራታቸው እንዳበሳጫቸው ለቲክፋ ኢትዮጵያ መቀሌ አስተያየት የሰጡት የግል ኮሌጅ ማህበር አመራሮች የኮሌጆችና የተማሪዎችን ክብር የሚነካ ተግባር ነው የተፈጸመውን ብለዋል። ኮሌጆቹ በትግራይ ደም አፋሳሽ ጦርነት ከፍተኛ ውድመት እንደደረሰባቸው የክልሉ የሚመለከተው አካልና የኢፌዴሪ የትምህርት ሚኒስትር ያውቃሉ። በእነዚህ ሁኔታ ያለፈ የትምህርት ተቋም መደገፍ እንጂ ማገድና መሰረዝ አይገባም ሲሉም መግለጻቸው ተሰምቷል። ይህ በእንዲህ እንዳለ የገቢዎች ሚኒስትር የኢትዮጵያ ጉምሩክ ዋጋ አተማመን መመሪያ ቁጥር 108 ዝባ 2017 አውጥቷል። በጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ተፈርሞ ለሁሉም ቅርንጫፍ ጽህፈት ቤቶች የተላከው ደብዳቤ የዋጋ ተማመን መመሪያው ከህዳር አምስት ቀን 2018 ጀምሮ በሥራ ላይ መዋሉን ያስረዳል። ይህ አዲስ መመሪያ ወደ ሀገር ውስጥ በሚገባና በሚወጣ ዕቃ ማንኛውም አይነት ዕቃ ቀረጥና ታክስ ሳይከፈልበት ከጉምሩክ ቁጥጥር የተለቀቀ ዕቃ ወይንም የተሟላ የጉምሩክ ሥነ ሥርዓት ያልተፈጸመበት ዕቃ ሆኖ ቀረጥና ታክስ ለማስከፈል አስፈላጊ ሆኖ ሲገኝ የጉምሩክ ሥነሥርዓት ተፈጽሞበት በተለቀቀ እቃ ላይ የድረ ዕቃ አወጣጥ ኦዲት ሲከናወን ንግድ ላልሆነ ዓላማ ወይም ወደ ሀገር በሚገባ ወይንምና በጊዜውነት ወደ ሀገር የሚገባ እቃ ዋጋ አተማመን ላይ ተፈጻሚ ይሆናል። በሌላው መረጃችን የአርባ ምንጭ ከተማ አስተዳደር የቀበሌ መታወቂያ እንዳይሰጥና እንዲሰረዝ እንዲሁም በከተማው ማንኛውም አገልግሎት የሚሰጠው በብሔራዊ ዲጂታል መታወቂያ ብቻ መሆኑን ጥብቅ ማስጠንቀቂያ አውጥቷል። ከዛሬ ጀምሮ ሁሉም ሰው በብሔራዊ ዲጂታል መታወቂያ ብቻ እንዲጠቀምና በከተማው በሁሉም ቀበሌያት መደበኛ መታወቂያ እንዳይሰጥና እንዲሰረዝ የከተማው አስተዳደር ምክር ቤት ወስኗል። ከተማ አስተዳደሩ በከተማው የሚከናወኑ ህገወጥ ተግባራትና ወንጀሎችን ለመከላከል ለማንኛውም አይነት አገልግሎት ህብረተሰቡ ብሔራዊ ዲጂታል መታወቂያ ብቻ እንዲጠቀም ብለዋል። በከተማው ባሉ ሁሉም ቀበሌዎች ከዛሬ ጀምሮ መደበኛ መታወቂያ እንደማይሰጥና እንደተሰረዘ አውቀው ነዋሪዎች፣ እንዲሁም በከተማው የሚንቀሳቀሱ ማንኛውም ግለሰብ ከዚህ በኋላ ምንም አይነት የቀበሌ መታወቂያ መጠቀም እንደማይችል ገልጸዋል። የመደበኛ መታወቂያ የሰጠ እንዲሁም በመደበኛ የተጠቀመ ግለሰብ በሕግ እንደሚጠየቅም አስጠንቅቀዋል። ትክፋህ ኢትዮጵያ ይህንን መረጃ ከከተማው አስተዳደር ኮሚኒኬሽን ነው ያገኘው። ምንም እንኳን የአርባ ምንጭ ከተማ አስተዳደር ከዛሬ ጀምሮ የቀበሌ መታወቂያ እንደማይሰጥና እንደተሰረዘ እንዲሁም መጠቀምም እንደማይቻል ቢያሳውቅም ከዚህ ቀደም የብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን እንደማያካትተው መግለጹ ይታወሳል። እንደ መግለጫው ዘገባ የባንክ አካውንትም ለማውጣት ሆነ ለማንኛውም አገልግሎት ከዛሬ ጀምሮ የቀበሌ መታወቂያ ሙሉ በሙሉ ክልክላ ስለመደረጉ ይፋ ሆነዋል። የብሔራዊ መታወቂያ ፕሮጀክት ስራ አስኪያጅ ከወራቶች በፊት በሰጡት ቃል የብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን መካተት እንደማይችልና ሁሉንም የተለያዩ አገልግሎቶች እንደሚሰጡ አስታውቀው ነበር። የቀበሌ መታወቂያ ዓላማው ነዋሪነትን የሚያረጋግጥ እንጂ ማንነትን የሚያረጋግጥ እንዳልሆነ አስገንዝበው የቀበሌ መታወቂያው ማንነትን የሚያረጋግጥ እንዲሁም ተቋማትን ከተቋማት ክልልን ከክልል ከተማን ከከተማ እርስ በርስ እንዲናበቡ የሚያስችል እንዳልሆነ ተናግረውም ነበር። ይህ በእንዲህ እንዳለ 15 ዓመት የምስረታ በዓል በይፋ ማክበር መጀመሩን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ እንደገለጸው ከዛሬ ጀምሮ በቀጣይ በዓመት ባሉ ወራት የተለያዩ ሁኔታዎችን በማዘጋጀት ክብረ በዓሉን በደማቅ ሁኔታ የሚያከብር መሆኑን አስታውቋል። በበጀት ዓመቱ ባንኩ የተቀማጭ ገንዘብ መጠኑን ከባለፈው ዓመት መነሻ በ37% በማሳደግ 72 ቢሊዮን ያደረሰ ሲሆን ጠቅላላ ሀብቱም 38% እድገት በማስመዝገብ 91.3 ቢሊዮን መድረሱን የአባይ ባንክ ገልጿል። ባንኩ ለተለያዩ የኢኮኖሚ ዘርፍ የሰጠው ጠቅላላ የብድር መጠንም 474 ቢሊየን ብር የደረሰ መሆኑን እንዲሁም ዓመታዊ ጠቅላላ ገቢው የ95% እድገት በማሳየት 162 ቢሊዮን መድረሱ ተገልጿል። በቅርቡ መንግስት ከ500 በላይ የሚሆኑ የባንክ አካውንቶችን ማገዱን ተመልክቶ በተለያዩ ጊዜያት ብሔራዊ ባንክ የሚያወጣው አዳዲስ መመሪያና አዳዲስ ፖሊሲ የጥቁር ገበያ ሐዋላን ለማጥፋት ከፍተኛ የሆነ ተግዳሮትን እያሳየ ይገኛል። በዛሬ እለት በወጣው መረጃም በተለያየ ሁኔታ የውጭ ምንዛሬን ወደ መጥፎ ቦታ የሚወስድና በተለይ በጅቡቲ ድንበር አካባቢ ዶላርን ለማውጣት በሚያስቡ በርካታ ግለሰቦች ላይ እርምጃ ስለመወሰዱ ይፋ ሆነዋል። ሆኖም መንግስት በተለያዩ የዓለም ሀገራት ሆናችሁ ገንዘብን በህገወጥ መልኩ የምትተገብሩ ካላችሁ ከፍተኛ ጥንቃቄ ልታደርጉ እንደሚገባና መንግስት ያላሰለሰን እርምጃ እየወሰደ እንደሚገኝ በዚህ ሰዓት የወጣው ሪፖርት አስነብቧል። በመጨረሻም በማርባርገር ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ፣ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎችን ለይቶ ማቆያ ማገባታቸውን መሠረት ሚዲያ ዘግቧል። ባሳለፍነው ሳምንት በጅንካ ከተማ የተገኘው ይፋ የሆነው የቫይረስ ስርጭት እየሰፋ መጥቶ ወደ ሐዋሳና አዲስ አበባ ባሉ ከተሞች ምልክት መታየት መጀመራቸው ከጤና ባለሙያ ተሰምቷል። ከጅንጋ ከተማ ሪፈር ተብለው ወደ ሐዋሳ ሪፈራል ገብተው የነበሩ ሦስት ሰዎች መካከል የአንዱ ሕይወት እንዳለፈ ሚዲያችን ያረጋገጠ ሲሆን ሁለቱ ደግሞ በከፍተኛ ክትትል ክፍል ውስጥ እንደሚገኙ ታውቋል። በሌላ በኩል በትናንትናው ምሽት ለዛሬ መጥቢያ የማርበርግ ቫይረስ ምክንያት የሆኑት ባፍንጫና አፍ ደም መፍሰስ ምልክቶች ያሳዩ ታማሚዎች ወደ ቅዱስ ጳውሎስ ሆስፒታል መግባታቸው የሆስፒታሉ ምንጮች ተናግረዋል። አንዳንድ ምልክት ያለባቸው ሰዎች ትናንት ምሽት ገብተው ለብቻቸው ተለይተው የተቀመጡ ሲሆን፣ በቀጣይ ቀናት በሚደረግ ምርመራ ማንነቱ ይረጋገጣል። በፍና ፍንጫ ደም መውጣት ምልክት አሳይተው ነበር ብለው ምንጫችን ለመሰረት ሚዲያ ተናግሯል ሲል መረጃ ወጥቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮ ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።